አትቆጣኝ ወይ? እነ ፅናት ልጥራችሁ? ኒና፣ ሰው ሲናደድ ማናገር ጥሩ አይደለም። እሺ ትቀየምኛለሽ። አሁን ልቀቂ ልሂድ። እንደዚህማ ወጥተህ የሆነ ነገር ሆነ ከማዝን እኔም ብታስቀይመኝ ይሻለኛል። ክብሮሜ እሺ፣ የትም አይደለም። ሰኒ ጋር ነው የሚሄደው። እንዴት ትዋሸኛለህ? እንዴት ነው እንደዚህ ተናደህ ሰኒ ጋር ነው የሚሄደው የምትለኝ? አንቺ ሴትዮ ጤና የለሽም። እንደዚህ ዞር ባይ ከመንገድ ሌባና ፖሊስ እንጫወት ምን እያደረግሽ ነው? በቃ አውረጅና ወደ እሱ ምንድን ነው። ሶፋውን ቢብለሽ አልጋ ላይ መጣሽ? አልጋ ላይ መተሽ ደግሞ እንደ ልጅ አጫውትሻል። እጪ ነው እንጂ ከመኝታ ክፍሉ አይደለም እሺ። ይቅርታ። አሁን ከመንገድ ይዞር በልልኝ። ታውቆሻል። ግን በጣም የተመናቀርሽ ነው። ልንነግረኝ ነው ስራ እኔማ መጣጤ ምን ሆንሽ ብዬ ነበር። በመጣቴ ደህና ነኝ። ክብሩ ይስፋ። ምን ነው ማለቅ ስመስሎ ነበር አመጣጥ፣ አይኔ ቀልቶ ምናምን ለማየት ነበር አመጣጤ። ደህና ነኝ፣ ምንም አልሆንኩም። አልገባኝም። ለምን ነው ቆይ እንደዛ እንዲሆን የምፈልገው? ኧረ እባክህ አሁንም፣ ምንም እንዳላደረገ ሰው ትመጻድቃለህ። ቆይ ምን አስበ ነበረ? እግር ስለ ወድቄ ምን ለማመጥ? አትሳሳት። እኔ እንዳሰብከው አይነት ልፍስፍስ ይታደለው። እሺ ምርጫ አስተካከለ። የምን ምርጫ ነው? ቆይ አንተ ትቆያለህ መሰለኝ። ሁለተኛ ነው አሁን አለፊ እንዳይ፣ ከዚህ ሂድ። ቆይ እህትሽ መጣች፣ እሷ ናት ትሰማኛለህ። እንዴት ይችላል የእህቴን ስም ድጋሜ ለማንሳት እንዳትሞክር እና በአንድ ጀምበር ስትቀየሪ ምን ብዬሽ ላስብ ነው? የራሱ እኔም አንተ ላይ የነበረኝን ተስፋ እምነት ሁሉ በአንድ ጀምበር ነው የገለባበትከው። ደግነቱ ብዙ ርቀት አልሄድንም። የእህቴ ጸሎት፣ ተከታታይ ድራማ። በዛሬው ዕለት እንግዲህ ያው ክብሩም እጅግ በጣም ተናዷል፣ ሰኒም እንደዚህው ተበሳሽታለች እንዲሁም ደግሞ ፅና ደግሞ እጅግ በጣም እያለቀሰች ትገኛለች። የፅናና እንዲሁም ደግሞ የቤቲ ነገር አሁንም እንደቀጠለ ሆኗል ማለት ነው። አሁን ላይ መረዳት ያለባትና ነገሮችን ማሳለፍ ያለባት ፅና ነች ብዬ ነው ማስበው። ምክንያቱም ልጅቷ ታማ እንደዚያ ሆና እያየቻት እንደዚያ ነገሮችን ቃላቶችን መናገር እጅግ በጣም ከባድ ነው ማለት ነው። ሲቀጥል በእርግጥ ነው ያው የደረሰባት ነገር አለ፣ ግን ደግሞ አሁን ላይ ከመጣች አይቀር ነገሮቹ እንዳይባባሱ ነገሮችን ቀስ ብለው መቋጨት የሚቻል ይመስለኛል። ሰላም ጤና ይስጥልኝ፣ የቻናል ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛል። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። እንግዲህ ያው ክብሩንና እንዲሁም ሰኒ እንዲለያዩ ያደረገችው ሊና ነች። ሌና እንግዲህ ያው ከሰኒ ጋር እጅግ በጣም አይዋደዱ። ምክንያቱም ሰኒም እንግዲህ በፂ ምክንያት ከእሷ ጋር ግብ ግብ ስለተያያዘች በፊት አሁን ያን ነገር እየተበቀለች አትገኛለች ማለት ነው። ሌና አሁን ላይ እኔ እኮ እሳቱን ብቻ ትንሽ ነበረ እያያዝኩት፣ ማን ነበር እያራገበው? እንደዚህ ይህን ያክል ይደርሳሉ ብዬ አላሰብኩም፣ በማለት እንግዲህ ስትናገረ አይተናል ማለት ነው። ከብሩ ሊና ፈልገው አደለም። ግን ደግሞ ከሰኒ ጋር እንዲለያይ ትፈልጋለች። ሰኒ የሆነ ነገር ከእሱ ጋር እንደሆነ አርጋ እንድታስብ ትፈልጋለች። እሷን ለመጉዳት ነው የፈለገችው እንጂ ከብሩ ለራሷ ፈልገው አደለም። ግን ደግሞ ያ ነገር ተሳክቶላት አሁን ላይ ሁለታቸው እንዲለያዩ ሆነዋል። ግን ደግሞ አሁን ላይ እኔ ሰዓቱን አያያዝኩት እንጂ ግን ማን ነበር ያራገበው በደንብ እኔ እንደዚህ የሚሄድ አልመሰለኝም ነበር ስትል እንግዲህ ሰምተናል። እንግዲህ ክብሩም ደግሞ እጅግ በጣም ተናዷል። ያቺ ጓደኛሽ አሁን ላይ ቤቷንም አከራይታ የለችም፣ ስልክንም ብሎክ አድርጋኛለች። ለምንድን ነው እንደዚህ የምታደርገው? ፅናት ሲጀመር ገና ጥሬ ነች። ሰው ሊቀርባት ይፈልጋል፣ እሷ ትርቃለች። ለምንድን ነው እንደዚህ የምታደርገው? ምከሪያት በማለት እንግዲህ ለፅናት ሲናገር ክብሩ ሰምተናል ማለት ነው። በቃ ችግር የለውም አናግራታለሁ፣ አንተ ተረጋጋ በማለት እንግዲህ ፅናት ትመልስለታለች። ፅናት እና እንዲሁም ደግሞ ኬራ አሁን ላይም እጅግ በጣም እየተያያዙ ይገኛሉ። ምክንያቱም እንግዲህ ቤቲ በምታደርገው ነገር ነው። ቤቲ ከ ኬራ ክላስ ነበረች ከዚያ ክላስ እየተመታ ነበረ። ስለዚህ ከሳለኑ ሳስ ለቅቅሽ ጭራሽ መጥተሽ ክላስ ላይ ተቀምጠሻል። ለምንድን ነው የማትወጪው? በማለት እንግዲህ ተናግራት ነበረ። ነይ አብረን እንጫወት፣ በማለት ቤትም እንግዲህ ስትናገራት ነበረ። እኔ ከአንቺ ጋር አልጫወትም፣ አላበድኩም በማለት ቃላቶችም ስትናገር ነበር ማለት ነው። ስለዚህ ከዚያ ክላስ ደግሞ ተቀመጭ ያለኝ ኬራ ነው፣ ለምንድን ነው የምወጣው? በማለት እንግዲህ ቤትም ስትመልስ ነበር እየተከራከሩ ባሉበት ሰዓት እንዲሁም ደግሞ አንቺ እየዋሸሽ ነው እንጂ አሞሽ አይደለም፣ እስኪ ላስታውስሽ ያደረግሽኝን ነገር በማለት እንግዲህ ከዚህ በፊት ብዙ ነገር እንዳረገቻት ልጇንም እንግዲህ እንዳስወረደችባት ለሷም እንግዲ ፎቶዎች ወይንም ደግሞ ቪዲዮዎችን ኤዛ ሚዲያ ላይ አወጣለሁ ብላ እንደዚሁም ጺን እንዳስፈራራቻት በብዙ ነገር ግን እንደጎዳቻት ጉዳቶቿን እያስታወሰች እስኪ ላስታውስሽ በማለት ያህን ነገር ስትናገር እንግዲ ያው ቤቴ እባክሽን ተኝ እያለች ስትበሳጭ ነበር። ቤቴ እውነት እያስመሰለች ነው ወይንስ ደግሞ የእውነት አሟት ነው? እንደኔ የእውነት አሟት ነው ብዬ አስባለሁኝ። ጽ ግን አሁንም አላመነቻትም። ምክንያቱም ከዚህ በፊት ብዙ ነገር አድርጋኛለች፣ ብዙ ነገር ሁና እንዲሁም ደግሞ ብዙ ነገሮች ተሸፋፍና እንኳን ገብታ ብዙ ነገር አድርሳባታለች ማለት ነው ከዚያ ከዚያ አንጻር አሁን የገባችበት ነገር ቤቲ ወደነ ኪራ የመጣችበት ሀሳብ እውነት ነው ወይስ ውሸት ነው የሚለው ነገር እጅግ በጣም እያሳሰባት ይገኛል ማለት ነው። በስተመጨረሻም እንግዲህ ያው ኪራን እንግዲህ ቤቲ ወገቤን እሽልኝ በማለት እሱም ወገቧን በሚያሽበት ሰዓት እንግዲህ አይታለች። እሱን አይታ ደግሞ እንዴት እንደዚህ ይሆናል ብላ እጅግ በጣም ተበሳጭታና ስታለቅስ እንግዲህ አይተናል። ጽም ማለት ነውና ስለ ቤቲና ስለ ጽናት በኩል ባለው ነገር ተሎ ቢቋጩት እጅግ በጣም አሪፍ ነው። ከዚህ በላይ ያው ጽናትም እንደዚያ መናደድ የለባትም። ኪራም እንደዚህ ደግሞ በጣም እሱም ደግሞ በጣም ሰላም እያገኘ አይደለም። ፊቱ ራሱ በጣም እንትን ብሏል ማለት ነው ሆነ ለመናገር እና ያው ናሆሚ እና እንዲሁም ደግሞ ምሩ ደስ የሚል የፍቅር ጊዜ እንግዲህ እያሳለፉ ነው። እነሱ ሰላማዊ ኑሯቸውን እየኖሩ ይገኛሉ። ሌላው እንግዲህ ሰኒና ክብሩም በስተመጨረሻ ተገናኝተው ነበር። ግን በተገናኙበት ሰዓት ደግሞ እንደማትፈልገው እና ከዚህ በኋላ በፊቷ ማግኘትም እንደማትፈልግ ነው ያስጠነቀቀችው። እሺ፣ ጥፋቴ ምንድን ነው? ለምን አትነግረኝም አትነግርኝም በማለት እንግዲህ ጠይቋት ነበር። እሷም ደግሞ ከዚህ በኋላ ማግኘትም ሆነ አንተ ባለህበት መሄድም አልፈልግም በማለት እንግዲህ መሳይ ነህ በማለት እንግዲህ በጣም ብዙ ቃላቶችን ስትናገረው ነበረ። ከፊቷ እንዳይቀርቡ ማለት ነው። እሱ ግን ያው የእህትሽን ምክር ሰምተሽ ነው ወይ እንደዚህ የሆንሹ ምንድን ነው ምክንያቱ በማለት አሁንም ደጋግሞ ሲጠይቅ ነበር። እሷ ግን አስመሳይነህ በማለት እንግዲህ ትናገረዋለች። እኔ በምንድን ነው ያስመሰልኩት በማለት እሱም ሲከተላት ነበረ። በእርግጠኝነት እንግዲህ እውነቱን ትነግረዋለች ብዬ አስባለሁ። ምክንያቱም ሊና እንዲጣሉ ያደረገችው ሴራ በእርግጠኝነት ይታወቃል። እንዲሁም ደግሞ ሊና ባወቀ ሰዓት ክብሩ አለቀላት፣ ምን እንደሚያደርጋት ማለት ነው። ክብሩም በጣም ሰውን ያከብራል እንደዚህ ከጎን ይቆማል ግን ደግሞ እንደዚህ ውሸት ነገርና እንደዚህ ያልሆነ ስራን ደግሞ በጣም ነው የሚጠላው ማለት ነው ከበፊቱም ጀምሮ ስለዚህ በእርግጠኝነት እንግዲህ ሊና ወደ በሱ ስልክ ቴክስት አድርጋ እንደዚህ አይነት ግሽን ነገሮችን እንዲሁም ደግሞ ሌላና እንዲሁም ደግሞ ክብሩ ምሳ በሚበሉበት ሰዓት ሰኒ መታ እንድታይ እንዳደረገች ያን ሁሉ ያቃል እንዲሁም ደግሞ እንግዲህ እንኳን ክብሩ አይደለም ሰኒ ራሱ አተዋትም። ይሄ ጸጉሯን አንጨርጭራ ነው የምጥላት ማለት ነው። ሌላን እና እንግዲህ ቀጣዩን ፓርት እስኪ ሁላችንም በጉጉት የምንጠብቅ ይሆናል። በነገራችን ላይ የሁሉም ተጠቃሎ ነገሮችን ቢጨርሱ በጣም አሪፍ ነው ብዬ አስባለሁ። አሁን ላይ ጽናት ተከታታይ ድራማ ማለት ነው። ምክንያቱም ከዚህ በላይ ጽናትን መጎዳት የለባትም። ቤትም ከዚህ በላይ መሰቃየትም መመነጫጨቅም የለባትም ብዬ አስባለሁ ማለት ነው። በእርግጥ ቤቲ ጥፋት አጥፍታለች። አው ግን ደግሞ በቃ ኪራም በመሀል እየተጎዳ ስለሆነ ያ ነገሮች አንዴ ቢጠቃለሉ በጣም ጥሩ ነው ለማለት ወዳለሁ፣ ውዴ ቻናሌ ቤተሰቦቼ በያላችሁበት በሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።